እንግዲህ ምሳሌን የሚገል መድኃኒት አመጣች በኋላ ለማረጋገጥ ብላ እርግጠኛ ነሽ ወይ ይሄ ቶሎ ነው ወይ የሚገላት ምን ሀል ላርግበት ብላ እንግዲህ የመድኃኒት መበጥበጫ ብልቃጥ ውስጥ ነጭ ነገር ነው አይታችሁ እንደሆነ እየበጠበጠች ባለችበት ሰዓት ቅድስት በር ላይ ቆማ እያዳመጠቻት ነበረ እንግዲህ ስልክ ተዘጋች በኋላ መድኃኒቱን እየበጠበጠች በቃ ይህንን ተወሰድሽ አለቀልሽ፣ ምሳሌ ተገላገልኩ እያሌ ስታወራ ቅድስት ሰተት ብላ ስትገባ መድኃኒቱን ከእጇ ላይ ለቀዋለች ማለት ነው። እና መሃሌት ሁሉንም ነገር ሰምቸዋለው ከእህትሽ ጋራ ያወራሽውን ምሳሌን ልትገሊያት እንደሆነ፣ ምን ብታረግሽ ነው? ይህን ነገርማ ለብሩኬ ነው የምናገረው እያለች ስትል ብሩኬ ደግሞ አጋጣሚ ከውጭ እየገባ ስለነበረ ሁሉንም ነገር ይሰማዋል። በኋላ እንግዲህ ቅድስትና መሃሌት ተያይዘው የተናነቁ እያለ ብሩኬም በር ከፍቶ ሲገባ እንግዲህ መሃሌት በሩ ፈቷት ነበር እና አንተ አውሬ ብለዋለች ማለት ነው። በኋላ ላይ እንግዲህ ቅድስት ወደ ሳሎን ሄዳለች። ሶስቱም ሳሎን ላይ ከተሰበሰቡ በኋላ አንቺ አረመኔ ምን ብታረግሽ ነው ምሳሌ እንድትሞት ይሄን ያህል የምታረጊባት አታሳዝንሽም ወይ ልጃችን አይደለችም ወይ ብሎ ቢላትም ውሸት ነው እኔ ምንም አላረኩም እሷ ቅድስት እኔና አንተን ለማጣላት ነው እኔ ከቤት ስወጣ አንተን አግብታ ለመቀመጥ የምታረገው ነገር ነው እንጂ እኔ በምሳሌ ላይ ምንም አይነት የመግደል ሙከራም ሆነ ምንም ያረኩት ነገር የለም ትለዋለች ማለት ነው እንግዲህ ቅድስትና ማህሌት ፊት ለፊት ስለሆኑ በእጅ በምልክት አርድሻለው እያለች ምልክት ሰጣታለች ማለት ነው። እንግዲህ ለምንድን ነው ቅድስት መናገር ያቃታት እውነቱን መውጣት ያቃታት ማለት ነው? እና ያው ብሩኬና ማህሌት እንዲጨቃጨቁ እንዲለያዩ ፍላጎት የላትም ይህች የቤታቸው አጋዥ ቅድስት ማለት ነው። ግን ማህሌት ምሳሌ ደግሞ እንድትሞትም አትፈልግም። በእውነት እኔ ብሆን በቅድስት ቦታ ብሆን እናገራለሁ የመጣው ይመጣል ማለት ነው። እና ይህን ያየሁትንም የሰማሁትንም ቢያንስ ወይ ተደብቄ ቪዲዮ ነው የምቀዳት ማለት ነው። ለማንኛውም እንደዛ እያሉ ተጨረሱ በኋላ በቃ ቅድስት ተነሽጂ ይላታል። ወዴት ልሂድ ብላ ስትለው ብሩኬም ወይ ወደ ኪችን ሂጂ፣ ወይ ወደ ክፍል ሂጂ ብሎ ይላታል ማለት ነው። እንግዲህ ያው እንደዛ እያሉ እያለ ኤፍራታ ትመጣለች ማለት ነው። ከኤፍራታ ጋራ ወሪያቸውን ይቀጥላሉ። ኤፍራታም እንዴ፣ ምንድን ነው ቆይ እንዴት እየሆነልሽ ነው እህቴ? ብላ ስትላት፣ አረ፣ ነገሩ ሌላ ሆኖ መጥቷል። ከባድ ነው አለቻት። ለምን? ምን ተፈጠረ? ቤቱም ሊሸጥ ነው ይሄው አታይም እንዴ? ያኛው ቤት ይሸጣል ብሎ እዝች ፍንፍን ያለ ቤት ውስጥ አስቀምጦናል። እዚህ ቤትማ ተገባም። በኋላ ቅድስት ባለቤት ሆናለች ብላታለች ማለት ነው። እና ልትፈርሚ ነው እያለች አልነበረ? መቼም ትፈርማለሁ አትይኝም። ቀድመሽ መጀመሪያ ሆኖ ምሳሌን ብታስወግጅ ኖሮ ይሄ ሁሉ እኮ አይመጣብሽም ነበረ። አሁንም እህቴ እንዳይረፍድብሽ ንብረትሽን እንዳታጪ ብላ ትላታለች ማለት ነው። መሃሌትም እረ አይን እያየማ ንብረቴ ሲሸጥ ማየት አልችልም ብላለች። እንግዲህ እንደዛ እያሉ ሁሉንም ነገር እኮ ለብሮኬ ነገረችው። ማ ብላ ስትላት፣ እቺ ሰራተኛዋ ብላታለች ማለት ነው። ምን ብላ ነገረችው ብላ ስትላት ከእህትሽ ጋር ያወራ ያወራችሁትን ሁሉንም ሰምቻለሁ፣ ለብሩኬ ነግረዋለሁ ብላ አለችኝ። እሷ ሁሉንም ሰምታለች። እሷ ከዚህ ቤት ታልወጣች ምንም ማድረግ አልችልም እያለቻት ስትል ለምን አናስወግዳትም ወይ ብሩኬን ለመድኃኒቱን ሰተሽ ገለሹ ንብረቱን በሙሉ ለምን አንቺ ለራስሽ አታረጊሁም? ብላ ስትላት መሀል የትም ረ ምን አይነት ጭካኔ ነው? ይህን ማረግ አልችልም ስትላት፣ ለምን ትፈሪያለሽ እንዴ? ንብረት ይበልጣል እኮ ታዩ ወንዶች ደግሞ ወንዶች ደግሞ በምን የሚታለላሉ? ወንዶች የምን ልባላቸው ብላታለች። ከዚህ ቀደም ማለት ነው። እና እንደዛ እያሉ እንግዲህ ብሩኬ ወረቀት ይዞ ይመጣል፣ እንድትፈረም ቅድስት መሃሌት አቃለው ነገሮች እንደሚከብዱሽ ግን ምሳሌ ታክማ ድና ትምጣልኝ እንጂ ሁሉንም ነገር ሰርቼ ወደ ቦታው መልሰዋለው ብሎ ወረቀቱን እንድትፈርም ሲያመጣላት መሃሌት ለመፈረም ብላ አሰበችና እንደማይሆን ወረቀቱን ሰጠችው። ብሩኬም ምን ነው መሃሌት፣ ምን እየሆንሽ ነው ብሎ ሲላት ይቅርታ አድርግልኝ፣ ይሄን ማድረግ አልችልም ብላ ሳትፈርምለት ቀርታለች ማለት ነው መሃሌት ይህን ያህል ልጄ አይኔ እያየን ጥቅሞት ትፈልግ ያለሽ እንዴ ምን ችግር አለው ብሎ ቢላትም እሷ ጥላው ሄዳለች ማለት ነው እንግዲህ በኋላ ላይ እኔ ምን ያህል ከአረመኔ ሴጣን ሰው ጋር ነው ያለሁት እስከ ዛሬ አቅፌሽ ስተኛ አላቅሽም ነበር ወይ ብሏታል እሷም ይቅርታ አድርግልኝ ይህም ማድረግ አልችልም ብለዋለች እንግዲህ ለጓደኛው ለሞገስም ስልክ ደውሎ ሲነግረው አይ ጓደኛዬ፣ ባለቤትህ ሳትፈርም መሐሌት አልፈቀደች መኪናውን ሊገዛ አልችልም ብሎታል ማለት ነው። እንግዲህ መሐሌት ምን እንዳለችው ፈጣሪ ወቀው። መጀመሪያ ግን መኪናውን ሊገዛው ነበረ ማለት ነው። ይሄ ንብረት እንግዲህ የመሐሌት የምሳሌ እናት ነው እንጂ የመሐሌት አልነበረም። ያው እሷ በመሀል ስለገባች እንግዲህ ሚስቱ ስለሆነች ብቻ ነው። እንደዛም ሆኖ እንግዲህ ኤፍራታ እና ስትላት ያው ብሩኬ መሸጡ አልቀረም። ልጅቷም ልትታከም ነው ወደ ውጪ ሄዳ ግን የራስን ድርሻ ይወስዳል የራሴን ድርሻ ይሰጠኛል ብላለች። ሞገስም ያለው ምንድን ነው በቃ መሃሌት ትላካትና እሷን ጠይቀን የእሷን ፍቃድ ተቀብዬ የመኪናውን የሚደርስክን ድርሻ ላንተ እሰጥካለው እንጂ እኔ የምተባበርክ መኪናክንና ቤትክን በመግዛት ነው። ሌላ ግን ገንዘብ ሰጥቼክ አልተባበርክም። ብሎታል ማለት ነው። እንግዲህ ኤፍራታም ምን ብላለች? ለምን ብር ሰተናት ከዚህ ቤት አትወጣም። ምን ያህል ብር ነው የምትፈልጊው? ስትባልም ቅድስት እንግዲህ ቁጥሩን ስለማታውቀው አንድ መቶ ሺህ ብላለች። ያን የሆኑ ማህሌት ትራንስፈርት አርጋላታለች። ብሩን ተሰጠውሽ ግን ከዚህ ቤት ትወጫለሽ አይደል ስትላት፣ አዎ እወጣለው ብላታለች። ብሩን ስትሰጣት እንግዲህ ቅድስት ከዛ ቤት ወታ ብሩን የሰጠችው ግን ለብሩኬ ነበር ማለት ነው። ኬታ መጣ። እንግዲህ ማህሌትና ኤፍራታም ደስ ብሏቸው ነበረ ቅድስት ከዛ ቤት በመውጣቷ። እፎይ ተገላገልኩኝ። እንደ ፍላጎት የመንቀሳቀስ እኮ አልቻልኩም ነገሮችን እንዳላረግ እሷ ነበረች የገላገለች፣ እሷ ነበረች የምታግደኝ። አሁን እንደፈለኩ ማረግም ምሳሌ መግደል ይችላለው፣ ብላ ስታስብ እንግዲህ መንገድ ላይ ቆማ ብሩኬ ወደ ቤት ይዞ ተመልሷል ማለት ነው። መቶ ሹን ስሰጠው ብሩኬም አመስግኖ ተቀብሏታል። እንደውም ቅድስት የደሞዟን ያጠራቀመችውን የቆጠበችውን ሁሉ መጨመሪያ ይሆነካል። ምሳሌ መሞት የለባትም እኔ ባልወልዳትም እኮ ልጄ ናት። ደግሞ አታስብ፣ ትታከማለች። እግዚአብሔር እኮ አለ ፈጣሪ ያውቃል ብላ አበርትተዋለች ማለት ነው። ብሩኬ እንግዲህ ተቃቅፈው እያለ ቅድስትና ብሩኬ መሃሌት መታ ነበረ እንግዲህ እነሱም ተደናግጠው፣ አይ ሌላ ነገር እኮ ሳይሆን ያጠራቀመችውን ደመወዟን ለምሳሌ መታከሚያ ሰታኛለች ብሏታል ማለት ነው። እንግዲህ ቅድስት ኩሽና ውስጥ ምግብ ለመስራት ሽንኩርት እየከተፈችበት ባለ ሄዳ ብሬን አምጪ ወደ ቤትማ ከተመለሽ መቶ ሺህ ብሬን ብላ ስትላት፣ ወይ አውጥቼዋለሁ፣ አጥፍቼዋለሁ፣ ለሰው ሰጥቼዋለሁ ብላ ትርበተበታለች። እንግዲህ ለብሩኬ እንደሰጠችው መሃሌት አውቃለች ማለት ነው። ብሬን ታላመጣሽማ ሲጠርጌ ነው የምገልሽ ብላ ስታንቃት እንግዲህ ብሩኬ ሰምቶ ኩሽናውን ከፍቶ ሲገባ የበሩ በር ማህሌትን ነካ ስላረጋት እሳ ትወድቃለች። ሁለቱም ተደናግጠው ቅድስትም እትዬ እትዬ ተነሱ ወይኔ እያለች ስትል እንግዲህ ጭንቅላቷን ነበር ትንሽ መታረጋት አልተጎዳችም ማለት ነው። እንግዲህ እፍራታ ትመጣለች። አሁንም ተመለሳ እህቷ ማለት ነው። እንዴ ለው ለገረድ፣ ለሰራተኛ፣ ለማንም ብሎ ደበደበኝ ብላ ስትላት አንቺ ለገረድ ብሎ ደበደበሽ ብላታለች ማለት ነው አዎ። ስለዚህ ይችን ሰራተኛ ለምንገለናት ገለናት አናስወግዳትም፣ አውጥተን እንጥላታለን ብላታለች ኤፍራታ። እንዴት አድርገን ስትላት፣ አቤት አንቺ ኮ አትጨክኝ ብላታለች። መሃሌትም እዚህ ጥሪያትና እዚህ ተጠራሻት፣ በኋላ እኔ ከበሩ ተደብቄ ትራሱን አዘጋጅተን፣ እዚሁ አልጋ ላይ በትራስ ትራሱን አዘጋጅና እፍን አድርገን እንገላታለን። ከሞተች በኋላ አውጥተን እንጥላታለን ብላለች። ማለት ነው እንግዲህ አስቡት፣ እዚህ ጋር ማለት ነው እንግዲህ፣ ቅድስት ቅድስት እያለች ስትጠራት፣ ቅድስትን በስንት መከራ ወደ እነሱ ክላስ ትገባለች። ቅድስት ግን ስትሄድ ቢላ ሽንኩርት እየከተፈችበት የነበረውን ቢላ ከእጇ ላይ አልጣለችውም ነበረ። ያው ገባ እንዳለች ኤፍራታ በሩን ዘግተዋለች። ማህሌትም እዛ ጋር ወደ አልጋ ስትረጉራት መለስ ስትል ግን ኤፍራታን ታያታለች ማለት ነው። እንግዲህ በዚህ ነበር የተጠናቀቀው። እውነት ቅድስትን ይገሏት ይሆን? እንዳሰቡትም ምሳሌን ለመግደል ንብረት ለመውሰድ ይህን ያህል መስገብገብ ማለት ነው እና በጣም ነው የሚገርመው። በጣም ማለት ነው ከማህሌት የእህትየዋ ኤፍራታ ለገንዘብ ምን ያህል ስግብግብ እንደሆኑ የሚያሳየው። በእውነት ይሄ እኔ እንጃ ይሄ ድራማ ትምህርት ሰጭ ነው። ባህልልም እኔ የሰራተኛዋ የአጋዧ የቅድስት ነገር